እሺ እንደምታዩት እንግዲህ እዚህ ምስሉ ላይ የምትመለከቱት ይሄ ሀበሻዊ ገዳይ ነው። ይሄ አረቡ ደግሞ ተገዳይ ነው ማለት ነው። እና እኛ ኢትዮጵያውያን በየሄድንበት ስማችን እየተነሳ ነው። ሲፈልጉ ያሰቃዩናል፣ እኛም እንገላለን ማለት ነው። እናም እንግዲህ እንዳያችሁት የኢትዮጵያዊ ነው አረቡን ገሎታል። ሳውዲ ዜጋ ገደላችሁ ማለት በአሁኑ ሰዓት እኔ ንገራችሁ በተለይ በአሁኑ በተለይ ማለት ነው በአሁኑ ህግ እኔ ከባድ ነው። እኔ እንዴት እንደምነግራችሁ አላቅም። እና እንግዲህ ገለውታል። አሁን እንግዲህ በዚህ ሰዓት አፈሳው ቀውጢ ነው፣ ልነግራችሁ አልችልም። እናም እንግዲህ ተይዟል ይሄ ልጅ ማለት ነው። ትናንትና ነው መገደል ነው የሰማሁት ግን አሁን ተያዘ ይሄ ልጅ። አያችሁት እንግዲህ አሁን ምን ያክል ጣፈንታ እንደሚደርሰው ማለት ነው። ባካችሁ እህቶች ወንድሞችም ተጠንቀቁ። አረብ ጋር ትግል ማለት ነው እና እሺ፣ ሰላም ልበላችሁ። ሰላም አሌይኩም ሁላችሁም የምዳም ቁሞች በያላችሁበት ሰላምታ ይድረስላችሁ። ክርስቲያን ወንድምና እህቶቼ በያላችሁበት ሆናችሁ የምትከታተሉኝ በጣም ቪዲዮ የምትከታተሉኝ ሁሉም ሼር እያደረጋችሁ ስለምተባበሩኝ አመሰግናለሁ። እና እንግዲህ በያላችሁበት እባካችሁ ተጠንቀቁ። እባካችሁ ነው ምላችሁ እባካችሁ፣ እባካችሁ። ጥብቅ ነው ይሄ ነገር አረብ ገደላችሁ ማለት ሳኡዲ ዜጋ ተገደለ ማለት ከባድ ነው። እኔ እንግዲህ አሁን ይሄ እስር ቤት አይደለም የሚጠብቀው፣ ግድያ ነው ምን ለሙሉ መቶ ፐርሰንት፣ የምነግራችሁ ማለት ነው። የሰረቀ እንኳን እንኳን የገደለ የሰረቀ እንኳን እጁ ይቆረጣል አለ እንደ ሳዑዲ ምድር ላይ ሕጓ ሕጓ በጣም ከባድ ነው። እንግዲህ አሁን ይሄም የገደለ ይገደላል፣ ይገደላል። ምንም ሰዓት አይሰጡትም፣ መረጃ አያስፈልግም ሲጀመር ማለት ነው። እና እንግዲህ ሁላችሁም ከነዚህ ይጠብቃችሁ። በነዚህ ስም እንግዲህ ሁላችንም ስማችን ይጠፋል። እንግዲህ ተመልከቱ ኢትዮጵያውያን አረመኔ ናቸው፣ ጨካኝ ናቸው፣ ሌባ ናቸው፣ ገዳይ ናቸው እየተባል እኛም አጠቃላይ ስማችን በእነዚህ ሹርጣዎች ስማችን ይነሳል እንግዲህ ማለት ነው። እና አንዳንድ አይለቁንም ፖሊሶች። እንግዲህ አሁን አሁን ላይ በጣም ከባድ ነው። ትናንትና ተገደለ፣ ዛሬ ተያዘ ልጁ ማለት ነው። ላይ በጣም ነው የሚገርመው፣ በጣም ያሳዝናል። በዚህ ደረጃ ኢትዮጵያውያን እንደዚህ ስማችን መነሳት የለበትም ነበር። ግን አሁን ይሄ ልጅ ምን አድርጎን ነው ከተባለ ደግሞ ምን እንዳደርገው አይታወቅም? ምናልባት ሰርቆ ሊሆን ይችላል ሲተጋገሉ፣ ወይም ወይ ይሄ ሀበሹን ሊገድለው ፈልጎ ሳይቀደም ልቅደም ብሎ ገድሎት ሊሆን ይችላል። እና እንግዲህ ምንም እስታሁን አልታወቀም። አንዳንድ ብልጦች ግን ባለፈው አይታቸዋል ስልኩን ቀርጾ ሊገለው ሲፈልግ ስልኩን ቀርጾ ሚዲያ ላይ አወጣው። በዛ ሰዓት ሁሌ ሲደበድበው ማለት ነው። እናንተስ ማድረግ ያለባችሁ በዛ ሰዓት ሁልጊዜ የሚጨቃጨቃችሁ ከሆነ ሲያገኛችሁ፣ ሁልጊዜ መርዝ መርዝ የሚሆንባችሁ ከሆነ ማድረግ ያለባችሁ ስልካችሁን አውጥታችሁ መረጃ ብትይዙበት ነው። አሁን ባለፈው ሀበሻው መታሰር ያለበት ግን ምን ታሰረ? መረጃ ስለያዘበት ማለት ነው። አሰሩ ታሰረ ማለት ነው። እሱ ታሰረ በዛም ፈንታ ሀበሻው ነፃ ወጣ። እያችሁት ምክንያቱም መረጃ ይዞበታል። በስልኩ በሰው ቢሆን ግን አይሰማውም። ምክንያቱም እንደዚህ ስማችን እየተነሳ ሀበሻ እንደዚህ ስለሆነ ደግሞ ሕገ ወጥ በጣም ሀበሻ ስለተስፋፋ አሁን ላይ ሳውዲ ምድር ላይ ሴትም ወንድም እየሄደ ሁሉም ስለተግማማ ማለት ነው አሁን ላይ ረክሷል። በተለይ የኢትዮጵያ ሕዝብ ወላህ ሞት ረከሰኒ፣ ንገራችሁ። ለምን ለምን እንደዚህ ታደርጋላችሁ? ቢያንስ ሊገልህ ታሰበ እንኳን እርግጠኛ ነኝ ጊዜ መብላህ አትገልለውም። የሆነ ነገር አርጉህ ነው፣ ወይም አንዳንድ ሰይጣን ልጆች አላችሁ። ሁሉም ወንድ ባይባል ሁሉም ሴቶች ባይባልም አንዳንድ ነገር በቃ ከመሬት ተነስተሽ ድንገት ሀብታም ሊሆን የምትሉ ልጆች አላችሁ። እናንተ ተጠንቀቁ፣ በዛ አጋጣሚ በጣም በጣም ተጠንቀቁ። ይህ ለሁላችንም ትምህርት ያስፈልጋል። ተማሩ ከዚህ ትግል የምትተጋገሉ ሊደበድባችሁ ከፈለገ ዝም በሉት በቃ ይደምድባችሁ፣ ይምታችሁ፣ ያልፋል። እንደዛ አትታገሉ። በአንድ ቀን ህይወታችሁን ታጣላችሁ ማለት ነው እና እንደዛ ስላችሁ ነው። ይሄ ልጅ እንግዲህ አላህ ያግዘው። በአሁኑ ሰዓት ምን እያደረጉት እንደሆነ አይታወቅም። ያው ሙሉ ለሙሉ ገዳይ ይገደላል። እንግዲህ እስካሁን በህይወት የሚቀመጥም አይመስለኝም ግን ኢትዮጵያውያን በየሄድንበት ስማችን መነሳት የለበትም ስላችሁ ነው። እና የመዳም ቁሞች ሁላችሁም ተጠንቅቃችሁ ስሩ ስራችሁን ማለት ነው። ወጥቶ ከመቅረት ይጠብቃችሁ። እንደዚህ አይነት ወጥቶ መቅረት በጣም ነው የሚያሳዝነው። አሁን ይሄ ልጅ ህጋዊ አይመስለኝም። በህገ ወጥ በባህር ነው ሄዱ። ወይረኝነት ገብቶ እንደዚሁ አጋጣሚ ባልተው ባልሆነ ፈጠር ባልሆነ ነገር እንደዚህ የሚገዳደሉት ማለት ነው። እና እንግዲህ መልካሙን ስራ እመኝላችኋለሁ። ላይ በጣም ሴቶችም አረመኔዎች አሉ፣ መዳሞች ማለት ነው። እነሱም እናንተን ሊደበድባችሁ ምናምን ይፈልጋሉ። ቢደበድባችሁ ደስታቸው ነው እንደውም ማለት ነው። እና እናንተም ታግሳችሁ ታገሱ። በቃ ትግስት ያስፈልጋል። ነጮች ደግሞ አይችሉም። እኛ ሀበሾች እጃችን ጠበቅ ነው፣ ምክንያቱም ቆሎ ዝንቆረጥ የሚያደግ ነው። በቃ ስንሮጥ ስንሯሯጥ ዴጋውን ቆላውን ብዙ በርሃ አይተን ነው እኛ ማለት ነው። እነሱ የኛን በባራህ በባህር ምናምን ቢሄዱ ምንም አይችሉም። ፈስናቸው ወዳው ሞትት ነው የሚሉት ምንም አይችሉም። ግን እጃችሁን አታንሱባቸው፣ ምክንያቱም ሰበብ ነው የሚሆኑባችሁ። ሰበብ እንዳይሆንባችሁ ተጠንቀቁ። የዚህ ልጅ ጣ ሁላችንም እንዳይገጥመን ሰራ ሰራ ጊያችሁ ወደ ሀገራችሁን ቶሎ እንደዚህ አይነት ክፉ ከምንሰማ አገራችን ሆነን ገብስ ቆሎ እየቆረጠምን ብንኖር ይሻላል። ምክንያቱም አሁን ላይ አረቦች በጣም ተግማምተውብናል እኛ ላይ ማለት ነው። እኛም ሄድን ሄድን እነሱ ጋር እነሱም ጠገቡ፣ ምንም ማድረግ አይቻልም። ግን ራሳችንን ጠብቀን ብንሰራ ባይነኝ ማለት ነው እኔ እና እንግዲህ ለመምጣት የሚያሰባችሁ ወደ ሀገራችን ቶሎ ሀገራችን ታስገባለች እንደምታዩት አገራችን ቆንጆ ናት። መስራት የሚያስባችሁ ቀጣይ ቪዲዮም እንሰራላችሁ ብዬ አስባለሁ። ምን ያክል ብር ይዘን እንምጣ የሚለውን አገራችሁ ላይ መስራት ትችላላችሁ። ሰራ ሰራ አድርጋችሁ እስከ ሶስት ዓመት ተሰራችሁ በቂያችሁ ነው። ቤት እናያዝ፣ ምን እናያዝ፣ ምን እናያዝ፣ እናበጃጅ፣ ጅብሰም እናድርግ በቃ እንዳረቦች እና አድርገው የምትሏላቸው አንዳንዶቻችሁ፣ ደግሞ በጣም ከኦቨር ላይ በላይ እቃ የምታመቻችኋላቸው ውስጥ ነፍሪጅ ምናምን ድረስ፣ እሱ እሱ ነገር እነግራችኋለሁ፣ ምን ምን ያክል ኪሳራ እንደሚያመጣባችሁ እና እስከዛው ድረስ ላይክ ሼር እያደረጋችሁ አበረታቱኝ። አይድዘንባችሁ፣ ቀጣይ ቪዲዮ እንገናኛለን። ያው ይሄ ልጅ ውስጤን ስለነካኝ ነው፣ እኔ ላምጣላችሁ ብዬ ነው። አመሰግናለሁኝ። ቻው